ሰላም ጤና ይስጥል እንድትከብራችሁ፣ ተመልካቾቻችን እንደምን ቆይታችኋል? ከተወዳጁ ብስራት የዩትዩብ ገጽ ወደ እናንተ የሚደርሱትን መረጃዎች ልናጋራችሁ እዚህ ስቱዲዮ ተገኝተናል። ሚሊዮን ሙሴና ትዕግስት ስላቀው የዕለቱን መረጃዎች ይዘናል። አብራችን በመቆየት እንድትከታተሉን ደግሞ ከወዲሁ እንጋብዛለን። ቀዳሚ የምናደርገው ተመልካቾቻችን፣ የሀገር ውስጥ መረጃዎችን ነው። ባለፉት አስራ አንድ ወራት የኤሌክትሪክ መሰረተ ልማት ላይ ስርቆት የፈጸሙ 24 ግለሰቦች በስርዓት ተቀጡ። አብዛኛው የኢትዮጵያ ኢኮኖሚና የማህበራዊ ልማት እንቅስቃሴዎች መሰረት የሚያደርጉ በኤሌክትሪክ ላይ በመሆኑ አስማማኝ የኤሌክትሪክ ማቅረብ የህልውናና የልማት ማፋጠን ጉዳይ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቀዋል። ባለፉት ወራት በኤሌክትሪክ መሰረተ ልማት ሳይል ስልቆት ላይ 239 ወንጀሎች ለፖሊስ ክስ የተመሰረተ ሲሆን በገንዘብ ሲገመት የ218 ሚሊዮን ብር ኪሳራ በተቋሙ ላይ መድረሱም ተነግሯል። ከነዚህ ከቀረቡ 239 ወንጀሎች ውስጥም ባለፉት 11 ወራት አራት ግለሰቦች ብቻ ጥፋተኝነታቸው ተረጋግጠው ከአራት ወር እስከ አስር ዓመት እስራት እንዲቀጡ መወሰኑ ከደረሰው ጉዳት አንጻር ወንጀለኞቹን ተከታትሎ ከመያዝና ለፍርድ ከማቅረብ አንጻር ሰፊ ክፍተት መኖሩን የሚያሳይ መሆኑን በኢትዮጵያ ኤሌክትሪክ አገልግሎት የህግና ስነ ምግባር ስራ አስፈጻሚ አቶ አበበ ተስፋ ለብስራት ሬዲዮ ተናግረዋል። የተሟላ የህግ ማዕቀፍና አስፈጻሚ አካላት አደረጃጀት ቢኖርም እነዚህ ወንጀሎች ተከታትሎ ተገቢውን ምርመራ በማድረግ በህግ ከማስጠየቅ አንጻር ሰፊ ስራ እንደሚጠይቅም አቶ አበባ አክለዋል። በኤሌክትሪክ መሰረተ ልማት ላይ የሚደርሱ ውድመቶች ለደንበኞች የቅሬታ ምንጭ እየሆኑ መምጣታቸውን የገለጹት ስራ አስፈጻሚው በተለይም ከፍተኛ የኃይል ማስተላለፊያ መስመሮች አካባቢ ጥቃት ሲደርስ ሰፊ ተደራሽ ህዝብን ስለሚሸፍን የሚኖረው ተጽዕኖ ከፍተኛ ነውም ተብሏል። ከሰሞኑ በአማራ ክልል ባህር ዳር አካባቢ የሚገኙ ማስተላለፊያ መስመሮች ላይ በደረሰ ዝርፊያም በርካታ ከተሞች የኤሌክትሪክ አገልግሎት እንደተቋረጠባቸው አቶ አበበ ጨምረው ለብስራት ተናግረዋል ስትል መባ ወርቅነህ ዘግባለች። በወልቂጤ ከተማ የአራት ዓመት የእንጀራ ልጁን አስገድዶ የደፈረው አባት በስራት ተቀጣ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ነዋሪ የሆነው ተከሳሽ አበበ ምሳዬ የ28 ዓመት ወጣት ሲሆን ህዳር 28 ቀን 2017 ዓ ም ሰዓቱ በእውል ባልታወቀ ምሽት በወልቂጤ ከተማ አዲስ ህይወት ቀበሌ ልዩ ቦታው ጃይካ ሰፈር ተብሎ በሚጠራው አካባቢ የወንጀል ድርጊቱን ፈጽሟል። የአራት ዓመት ህፃን ከሆነችው የግል ተበዳይ የእንጀራ ልጁ የሚጣውበቱ ጋር የግብረ ስጋ ግኙነት ፈጽሟል የሚል አቢቷ ለከተማው ፖሊስ መቅረቡን የጉራጌ ዞን ፍትህ መምሪያ ኃላፊው አቶ ኤልያስ ሰበልጋ ለብስራት ሬዲዮ ተናግረዋል። የወልቂጤ የከተማ ምርማሪ ፖሊስም የቀረበለትን ክስ መነሻ በማድረግ ወንጀሉ የተፈጸመበት ቦታ ድረስ በመሄድ የምስክሮችን ቃል በመቀበል ተጨማሪ ማጣራቶችና አካላዊ ምልከታን አድርጓል። የግል ተበዳይ የጤና ሁኔታ ምርመራ እንድታደርግ ከተመቻቸ በኋላም የህክምና ውጤት ማስረጃውን ምርመራ ካደረገችበት ሆስፒታል አስመጥቶ ከምርመራ መዝገቡ ጋር በማያያዝ ምርመራውን በማጠናቀቅ ወደ አቃቢ ህግ ይልካል ሰው የወልቂጤ ከተማ የሴቶችና ህጻናት ልዩ ምርመራ ክስ ዋና ስራ ሂደት አቃቢ ህግ ከመዝገቡ ጋር ተያይዞ የቀረቡትን የሰውና የሰነድ ማስረጃዎችን ከተፈጸመው ወንጀልና ከህጉ ጋር በማገናዘብ ተከሳሹ በህፃን ልጆች ላይ የሚፈጸም የግብረ ስጋ ድፍረትን በደል ወንጀልና በዘመዶች መካከል የሚፈጸም የግብረ ስጋ ግንኙነት የፈጸመ በመሆኑ በተደራራቢ ወንጀሎች ሁለት ክስ በወልቂጤ ከተማ ፍርድ ቤት ተመስርቶበታል። ፍርድ ቤቱም ተከሳሽ ጉዳዩን በዝርዝር እንዲያስረዳ ጠይቀው ከግል ተበዳይ ጋር የግብረስጋ ግንኙነት ያደረገ መሆኑን አምኖ በዝርዝር ለችሎት ገልጿል። ፍርድ ቤቱም የአቃቢ ህግን አስተያየት ከተቀበለ በኋላ ተከሳሽ በተከሰሰበት የወንጀል ህግ ድንጋጌ ስር ጥፋተኛ ነው በማለት የጥፋተኝነት ውሳኔን አስተላልፎበታል። የወልቂጤ የከተማ ፍርድ ቤት ሰኔ 9 ቀን 2017 ዓም በዋለው ችሎትም ተከሳሽን ያርማል፣ ሌሎችንም ያስተምራል በማለት በ21 ዓመት ከስድስት ወር ጽኑ እስራት እንዲቀጣ መወሰኑንም አቶ ኤልያስ ጨምረው ለጣቢያችን ተናግረዋል ስትል ሰብለ አበበ ዘግባለች። ተመልካቻችን አሁን ደግሞ ከባህር ማዶ ወደ ያዝናቸው መረጃዎች እናልፋለን። በኢራን ላይ የደረሱ ጥቃቶች ከእስራኤል ጋር ሲነጻጸር በአምስት እጥፍ ከፍ ይላል ተባለ። መቀመጫውን በዩናይትድ ስቴትስ ውስጥ ያደረገው የመከላከያ አስተሳሰብ የክሪቲካል ትሪትስ ፕሮጀክት እና የጦርነት ጥናት ተቋም ሲቲፒ አይኤስዳብሊው እንደዘገበው የእስራኤል ጦር በኢራን ውስጥ ባሉ ቦታዎች ላይ የአየር ጥቃቶችን ኢራን በእስራኤል ላይ ኢላማዎች ካደረሰቻቸው ጋር ሲነጻጸር በአምስት እጥፍ ይበልጣል ብለዋል። የእስራኤል ጦር በሰኔ 13 ኢራን ላይ ጥቃት ከሰነዘርበት ጊዜ ጀምሮ 197 ጊዜ የአየር ድብደባ ማድረጉንም ማረጋገጫ አለው ብለዋል። በአንጻሩ ጦርነቱ ከተቀሰቀሰ ጊዜ አንስቶ በእስራኤል ውስጥ የኢራን ፓለስቲን ሚሳይል ጥቃቶች ወይም የመጥለፍ ተጽዕኖ 39 ጊዜ ያህል መሆኑንም ሪፖርቱ አረጋግጧል። እስራኤልና ኢራን ለቀናት በቀጠለው የሚሳይል ጥቃት በትሄራን ላይ ድብደባም ደርሷል። በማዕከላዊ እስራኤል የእሳት ቃጠሎም አስከትሏል። የእስራኤላውያን የእሳት አደጋ ተከላካዮችም እሳቱን በመቆጣጠር ላይ ሲሆኑ፣ በርካታ መኪኖችም ያወደመም ይመስላል። የእስራኤል ጦር አርብ ዕለት በዋና ከተማዋ ትሄራንና በኢራን ገጠራማ አካባቢዎች ጥቃቱን ከጀመረ ወዲህ በመቶዎች የሚቆጠሩ ሰዎች በኢራን ሲገደሉ በአንጻሩ የእስራኤል ቢያንስ 24 ሰዎች ተገድለዋል። መቀመጫውን በዋሽንግተን ዲሲ ያደረገው የሰብአዊ መብት ተሟጓቹ በእስራኤል ጥቃት ቢያንስ 585 ሰዎች በመላው ኢራን ሲገደሉ 1326 ሰዎች ደግሞ ቆስሏልም ብለዋል። ቡድኑ ከሟቾቹ ውስጥም 239 ሲቪሎችና ሲቪሎች ና 126 ስቱ ደግሞ የጸጥታ አባላት መሆናቸውን ገልጸዋል። ትራምፕ የኢራንን የምድር ውስጥ የኒውክሌር ጣቢያን ኢላማ ያደረገውን የእስራኤል ጥቃት ለመቀላቀል እያሰቡ ነው። ትራምፕ በዋይት ሀውስ ሲትዌሽን ክፍል ውስጥ ከብሔራዊ ደህንነት ቡድናቸው ጋር በእስራኤልና በኢራን ግጭት ውጫዊ ጉዳዮች ላይ ተወያይተዋል። እስራኤል በፎርዶ የሚገኘውን ተቋምን ጨምሮ የኢራንን የኒውክሌር ቦታዎች ላይ የምታደርሰውን ጥቃት ለመቀላቀል እያሰበች ነው ሲሉ ጉዳዩን የሚያውቁ አምስት ምንጮች ለሲቢኤስ ኒውስ ተናግረዋል። ርዕሰ ጉዳዩ ላይ ውይይት እንደሚደረግም ይጠበቃል። በትራምፕ የቅርብ አማካሪዎች መካከል ሙሉ ስምምነት የለም ሲሉም የሲቢኤስ ምንጮች አክለዋል። ትራምፕ ማክሰኞ እለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትሳንያሁ ጋር መነጋገራቸውም ሰምተዋል። የተወያዩበት ሆነ የተነገረው ጉዳይ በተመለከተ የተባለ ነገር የለም። እዚያው የውይይቱ ጠረጴዛ ላይ ግን ምን እንዳለ መገመት እንችላለን ሲሉ ተንታኞች ተደምጠዋል። የአሜሪካ ፕሬዚዳንት ሲሆን በሲቹዌሽን ክፍል ውስጥ ለአንድ ሰዓት ከ20 ደቂቃ ያህል ካሳለፉ በኋላ ካቢኔያቸውና ከፍተኛ ባለስልጣን ጋር መክረዋል። ከአንዳንድ ከፍተኛ ጄኔራሎችም ጋር እየተገናኙም ነበር። ከጋራ ሹማምንት ሊቀመንበር ጋር ስለ ቀጣዩ ሂደትም ተወያይተዋል። በአሁኑ ጊዜ ሁሉም የዲፕሎማሲያዊ ወይም የስምምነት ንግግር እንደተቋረጠ ምልክቶች ይታያሉ እና የትራምፕ አስተዳደር ወደ አንድ አይነት ወታደራዊ እርምጃ እያመራ ያለም ይመስላል። የኢራንን ሰማያት ስለመቆጣጠር ትራምፕ ሲናገሩ እኛ የሚለውን ቃል የተጠቀሙበት እነዚያን መልእክቶች ትራምፕ እኛ ማለታቸው ጥምረት መኖሩን ያሳያል። የት እንዳለህ እናውቃለን ግን አንገድልህም በማለትም ትራምፕ ለካሚኔ የተናገሩት ቃል በግጭት ውስጥ የአሜሪካን ተሳትፎ የሚያመላክቱ ሆነዋል። ጎቭ የተሰኘ የጥናት ማዕከል በሰራው ዘገባ አብዛኞቹ አሜሪካውያን የአሜሪካ ጦር በእስራኤልና በኢራን ግጭት ውስጥ መግባት የለበትም ብሎ ያምናሉ። ስልሳ በመቶ አሜሪካውያን ደግሞ የዋሽንግተን ጣልቃ ገብነት እርምጃን ሲቃወሙ አስራ ስድስት በመቶዎቹ ብቻ ድጋፋቸውን ይሰጣሉ። የተከበራችሁ ተመልካቾቻችን፣ ከተወዳጁ ጣቢያ ብስራት ዩትዩብ ገጽ ወደ እናንተ ሲደርሱ የነበሩት የዕለቱን መረጆች እነዚህ ተካተሏቸው የቆያችቱን ይመስሉ ነበር። ሰላም